እሺ ቆየውባችሁ አይደል? ሆን ብለ እኮ አይደለም የቆየው። ያው ውጤቱ እኛ ጋር መቀመጥ ስለሌለበት ላመጣ ነው። እሺ አሁን ውጤቱ ምቀረ? እኔ ውጤቱን መናገር አልችልም። ለምን? እንግዲህ እንደምታዩት ውጤቱ የታሸገ ነው። ስለዚህ ቤታችሁ ወስዳችሁ ማየት ትችላላችሁ። ዶክተር አንተ ብትነግረኝ ችግር አለው? ያው የእናንተ ፍቃደኝነት ነው እንጂ እኔ ማመቻል እችላለሁ። ተረንስ ከሆነ ክፈተውና ነገር አለ። እናንተ ፍቃደኛ ከሆናችሁ ይቻላል። ሀና አንቺ ፍቃደኛ ነሽ አይደል? እሷ ደሞ ምን ያገባታል? ወይዘሮ ሚላት ይሄ ውጤት እኮ የእሷም። ስለዚህ ፍቃደኝነቱ ያስፈልግ። ችግር የለውም ዶክተር ልትነግረን ሰዎች ቤተሰብ ሳይሆኑ ሲቀር ልብ ይሰራል። እማማ የኔ ልብ እኮ እንዲህ በቀላሉ አይሰበርም እ ካጥንታ ይሄ በደንብ ነዋ። እናንተ የተማራችሁት ናችሁ፣ ሴጣንን መጠቁት። እኛ እንኳን ብዙ ጎረቤት የለንም። ምን ለማለት ነው? የትኛውን ቦታ ሄደህ ብታይ ሴጣንን የሚያስቀና ስራ የሚሰራው የተማርኩ የሚለው ሰው ነው። ይሄ ልት ነገር ነው። መንገድ ይዘጋቢ። አይ ስለነሳው ክፍተታችሁ ልንገራችሁ ነው። ለጠቅላለ እውቀት ይሆናል። ያዘ። እሺ፣ አሁን ለምን መጣ ያልኩን ነገር አሰብክበት? ምን ጊዜ አሲርና ጓደኛው ትንሽ ተገናኝተው ነበር። የአሲር ጓደኛ ቃሚና ጫሽም ይመስላል። ከተገናኙ በኋላ እንዴ ተሻጀሬ በጣም እኮ ነው ያማረብሽ ምን ተገኝቶ ነው እያሉ ይሞጋገሳሉ። አሲርም ባክሽ ምንም አነካኝም አምሮብኛል እንዴ እያለ ራሱን እንግዲህ ዞር ብሎ እያየው ነው። ጓደኛውን በጣም ነው ያመረብሽ ይላል። እኔ የምልህ የአባቷ እንዴት ነው የሀና አባት እያለም እየጠየቀው ነበር። በህይወት አለ ወይስ የለም እያለም ይመስላል። ስለ ሀና አባት እንግዲህ በመጥፎ ሲያነሰውን ሰውን በጠፊ መጥቶታል። ደግሞ መስረቅ ነው ስራው እና ኬሳችን ለኬሳችን ይባባሉም ነበር ኬሳችን ላይ ኬሳችን ከሆነማ እንግዲህ ጀለስም ጀለሴ ነች ናፍቃኝ ያለች እያለውም ነበር። አሴረን እንደዚህማ ሊሆን አይችልም አለው። ለማንኛውም ለምን ወደ አባቷ ቤት ሄደን እንጠይቀውም አለ። አባቷ ሐኪም ቤት ነው ያለውና ሂደን ጠይቅ። ጓደኛውም በግድ አልሄድም ብሎ ሲያቅማማ ከቆየ በኋላ እንደምንም አድርጎ ይዞት ሄዷል። በሌላ በኩል ሀና ለብዙ ጊዜ ስጠብቀው የነበረው የዲኤንኤ ምርመራ ዛሬ እውነቱ ይጋለጣል እና ከእርግቡ ውሸትም ነጻ ሆናለሁ ብላ በጉጉት እየጠበቀች እያለ ባላሰበችው እና ባልጠበቀችው ጉዳይ ልቧ ተሰብሯል። ሁሉም ተሰብስበው የዲኤን ምርመራውን ለማየት ጓጉተው እየጠበቁ ይገኛሉ። ዶክተሩም ሰበሰባቸውና ሀና ዝግጁ ነሽ? ይህ ወረቀት የታሸገ ነው ይገለጥ ወይ? ብሎም ጠይቃት። ወይዘሮ ሜላትም ደግሞ ሀና ምን ያገባት ውጤቱ እኮ የእኛ ነው አይደለም። እሷ ምን ያገባታል ነው የምትጠይቀው ብለዋለች። አቶ ዶክተርም እንግዲህ በጣም ነው እንጂ የሚያገባት ጉዳዩ በሷእና በእናንተ መካከል ስለሆነ እሷ ስትፈቅድ ብንገልጠው የተሻለ ነው ብሎም ሀና ምንም ጥርጥር የለውም ክፈተው ሁላችንም ማወቅ እንፈልጋለን ብላ ያን የምስጢር ደብዳቤ እንዲከፍተው አድርገዋል። ውጤቱም በጣም አሳዛኝ ነበረ። ሀና በጣም ያሳዝናል፣ ልጃቸው አይደለሽም፣ እርግብ ናት የሚል ደስታም ሰሙ። እርግብን በጣም ነው ደስ ያላት፣ ምክንያቱም እናቴ ናት እያለች እንግዲህ ጠርታ እየጠገበቻት አይደለም ወይዘሮ ሜላትን። ሜላትም ድሮም ጠርጥሬ ነበረ ልጄ አንቺ እንደሆንሽ ብላ አቀፈቻት። ሀናም በጣም ደንግጣና ተገዛ ትገኛለች። እንዴት ሊሆን ይችላል ብላም ጠየቀቻቸው፣ ግን ምንም አይነት መልስ አላገኘችም። በሌላ በኩል አሲር እና ጓደኛው የሀናን አባት ሊጠይቁት መጥቷል። የአሲር ጓደኛ እንግዲህ በሕይወት አለ ወይስ የለም ተኝቶ አለ እኮ እንዴት ነው ነገሩ እያለው ነው። የለም እኮ የለም እኮ እያለ እየደጋገመ ይናገራል። አሲር እረ ስነ ስርዓት ይኑር አንተ ልጅ፣ ትናንትና መድኃኒት ስለወሰደና አሁን እንቅልፉ ስለመጣ ድብን ንብሮ ተኝቶ ነው እንጂ በሕይወትም አለ እያለ ይከራከረዋል። ለማንኛውም ሲነቀ እናወራዋለን ብለውም ዝም አሉ። በሌላ በኩል ሰላምና አሲር፣ ሰላምና ምላሴ እነዚህ የታማቾች እንግዲህ ለወሬም ለምንም ቅርብ ናቸው። ሲቀላለዱም በጣም ደስ ይላሉ። ሲያወሩም በጣም ደስ ይላሉ። ሰላም ምግብ እየሰራች ነበር፣ እና እኔም ለወንድሜ የሆነ ጥያቄ ልጠይቀ ነበረ እንደው ግን ካህና እና ከእርግብ ማንኛ የትውበታችን ትመስላለች ብላም ጠየቀችው። ለእኔ ሁለቱም መንዳያቶችን ማያቸው ግን ደግሞ በይበልጥ እንደሁም አንድ ብትሆን ይሻላል ብላም እንድታስመርጠው ጠይቀችው። ሀና ብቶን እየተሻለ ነው ከሁሉም ብሎ መረጣ። ለምን እርግብን እንደዛ ላልክን ብላም ጠየቀችው። እንዴ ምርጭ የነኮነው ንገረኛልሽኝ ብሎ ምርጫውን አሳውቋት ወጣ። ሰላምም ወንድሟ ከወጣ በኋላ ይሄ ነገር እውነት ነው እንዴ እያለች ማሰብ ጀመረች። ሀናና አያቷም እንግዲህ በአይነ ባይን እየተያዩ ነበረ። ሀያቷ ግን ምንም ይሆን ምንም ውጤቱ አንቺ የልጅ ልጅነሽ ምንም እንዳታስቢ የሚቀየርና የሚለወጥ ነገር የለውም ማለቻት። እርግብን በጣም ተደስታ ነበርና እርግብና ሀና ትንሽ ሊጨቃጨቁ ሲሉ አያታቸው መጣችና ይበቃል፣ ሁላችሁም ወደ የክላሳችሁ እና ወደ የስራችሁ ተመለሱ ማለቻቸው። አቶ ዶክተርም እንግዲህ ውጤቱን ካሳያቸው በኋላ የውሸት ሰነዱን ቢሮ ውስጥ ሂዶ ቆጭ ብሏል። ቆጭ ባለበትም አንድ ወጣት ይመጣና ያስደነግጠዋል ለካ ተወዶ ወዶ ሳይሆን በግዱ ነበር። ይህን ውጤት የቀየረው በቤተሰቦቹና በሚወዳት ፍቅረኛው መጥተውበት ነበር። አንተ መሀይም ዶክተር፣ የተባልከውን ነገር አንድ በአንድ ስራ እያለ እያስፈራራ እንግዲህ ውጤቱን እንዲቀይረው አድርጓል። ዶክተሩ ከዚህ ጋር የፈሪነት ስሜት ባይሰማው ኖሮ እና ባይፈራ ኖሮ ጉዳዩን ባጭሩ ወይም ደግሞ ለሀና እውነቱን ተናግሮ የሆነ መፍትሄ ያመጣ ነበር። ነገር ግን በሚወዳት ፍቅረኛ ስለመጡበት እሺ ብሎ ከእነሱ ጋር ለመተባበር ተገዷል። ያ ወጣት እንግዲህ ልጅቷ እንደለመደችው ከቤተሰቦቿ ጋር ተራርቃበት ኖር ይሻላል የሚል ሃሳብም ሰጥቶታል። ፍቅረኛህን ግን የት ነበር ያገኛት? በጣም ነው እኮ የምታምረው እያለማ ሞጋገዛት። ሰይጣን ራሱ እኮ የምታሳስት ሰራተኛ ፍቅረኛ ነው ያለች አለው። ዶክተሩም ከራሱ ላይ ሸጉጥ እንደተደቀነበትና ከፍቅረኛው ላይም እንደተገደደ ተወስኖበታል። በዚህም ምክንያት ውጤቱን ሊቀይረው ተገዷል። ያ ወጣት እንግዲህ በሽጉት ያስፈራረው ነበር። እኔ ባልመጣማ ይሄን ትክክለኛ ናሙና ልታሳያቸው ነበር አይደል? ላትቀይረው ነበር አይደል? ብሎም ጠይቀው፣ ዶክተርም በመርበትበት እሺ ብሎ የታዘዘውን ነገር ፈጽሟል። ዶክተሩም በሀሳብ ተውጧል። አሲርና ጓደኛው መስፖርት እየሰሩ ነው። ሀና መጣችና ሰላም አለቻቸው። አሲርም ሀና ወደ አባቷ ከተመለሰች በኋላ እንዴት ሆነ ውጤቱ ብሎ ጠይቋት ነበር። ውጤቱ ትክክለኛ ልጃቸው እንዳልሆንኮነ የሚያሳየው አለችው። እንዴት ሊሆን ይችላል? ብሎም ተገረመ። አሁን ላይ የሚያሳስበኝ አባቴና አባቴ ብቻ ነው ምንም አይመስለኝም አለች ሀናም፣ ለመሆኑ ምግብ በልተሻል? እንኳን ምግብ ልበላ ምንም ትዝ አላለኝም አለችው። በቃ እኔ ሄጄ መጣለሁ አንቺ ከዚህ ከአባትሽ ጋር ቆይ አላት። ሀናም እንዴት አባቴ እስካሁን አልነቃም እያለች ነው። እርግብም ተደስታ እየደነሰች ነው። አያቷም ቁጭ ብላ በሀሳብ ተውጣለች። ልጇም መጣና አያቴ በሰላም ነው? ዝም አድርጎ ይላታል። እንደው የእነዚህ ልጆች ውጤት እኮ በጣም አስገርመኝ ነው ትለዋለች። እንዴት በቃ ተወዛገብኳለች። ያልጠበኩት ሆነ። ይህች እርግብ ናት ድንቤጤ የምሏትም ምንም የልጅ ልጅ የምትመስለኝ አይመስልም ብላ ሀሳቧን አነሳች። እሷ ውስጧ ነግሯታል። እንግዲህ ሀና እንደሆነች የልጅ ልጇ። ምላሴም እንግዲህ አያቴ፣ እንደዚህማ ሰውን በማየት ብቻ እንደዚህ ልትናገር አይገባም እያለ እያናገራት ነው መላሴም እንግዲህ ምናልባት የተለዋወጠችው እኩ ያሳደጓት ቤተሰቦች ቀይረዋት ሊሆን ይችላል ከአስተዳደጓ ነው ብሎ መለሰላት። እሽ ያስ ሲሆን ግን እንዴት ሊመሳሰሉ ይችላሉ? ብላ ሌላም ጥያቄ ጨመረች። እርግብን መጣችና አያቴ በሰላም ነው ከሆስፒታል ከመጣም በኋላ ከዚህ ሳሉን ላይ ልትንቀሳቀሽ አልቻልሽ ምንድን ነው ችግርሽ? እያለች መጠየቅ ጀመረች። አያቷም እንግዲህ አንቺ ድንቢጥ ነው ማንም ሚሉሽ አለቻት። በግድ ተከፊ ነው እንዲ የምትኝ አለቻት። አያቴ ደግሞ አተቆጭኝ እንጂ እያለቻት ነው። አያቷም እንግዲህ ብስጭት እያለች ነው እየተነገረች ያለችው። ቡና አስጣጥተሻል። ካልጠጣች ችግር የለው ምን ያፈላልሻለሁ ብላ እርግብ ቡና ለማፍላትም ተዘጋጀች። ቡና ማፍላት እንደዚህ ቀላል መሰለች አለቻት። ምንም ችግር የለውም እኔ እርግብ ነኝ። ስለዚህ በዛውም ልብስ ቀይርና አፈላለው ብላ ሄደች። በሌላ በኩል የአሴር ጓደኛ ለጓደኛው ደውሎ እያወራው ነው። ጓደኛውም ሸቤ እንደገባ ሰምቻለሁ ታዲያ የሆነ ነገር ጀባበለኝ እንጂ እያለው ነው። እሱም እሽ ችግር የለም ና፣ እኔ ወጥቻለሁ ሰፈር አካባቢ ነኝ ብሎም ጠራው። ለካ ጆስ የሚባለው ነው የሀናን መስቀልና ፎቶ ለባዩሽ የሰጠው መኮንን። እንደዚህ ሲጋራማ ሳላቦላ አልቀርም እያለው ነው። ምላሴም ወደ እናቱ ሄዶ በህናና በእርግብ ጉዳይ እንዳልተግባባቸው አውቃለሁ፣ ነገር ግን እንደዚህ መሆን የለብሽም እያላት ነው። እርግ እርግብ መጣ ብር ብብያ ፈለውትን ቡናማ መጠጣት አለብሽ እያለች አያቷን እያወራችት ነው። አያቷ ግን ድንቅ የማይደላለች ሜላት መጣችና ተቀመጠች። እማዬ ከግን ቤት መልስኮ ደስተኛ እንዳልሆንሽ እርግጥ ነው ግን ደግሞ እንደዚህ መሆን የለብሽም እያለቻን ነው። ምኗም አይመስልም ሀሴትን እያለች ነበር። በደንብ ግን አስተውልሻት ታውቂያለሽ። እርግ ምን ዘትላት እኔ ማስታወል ይጠበቅብኝ ምክንያቱም ልጅ ናት አለች እናቷ ግን በዚህ ጉዳይ አልተስማማችምና በቃ እናንተ ቡናውን ጠጡት የተባረከውን ብላ ጥላቸው ወጣች አየር ለመቀበል እርግብም እማዬ እኔ ከእናትሽ ጋር እንደዚህ እንደትጣይ አልፈልግም እያለች እንግዲህ ማስመሰሉን ቀጥለዋለች ሰላምም ወዳኪን ቤት ሄዳ ነበር የሀናን አባት ለመጠየቅ ሀናም አየቻትና ሰላምዬ አንችና ወንድምሽ ወንድሞች እንደሆናቸው አውቃለሁ ግን የእናትሽ ነገር በጣም እያሳስበኝ ነው አለቻት እሳቸው ነገሩን ሆን ብዬ ያደረግኩት መስሏቸው በጣም አዝኖብኛል። እሷ ካዘነች ደግሞ እናንተም ታዝናላችሁ ብላ ነገረቻት። ሰላምም አታስቢ እንደዚህ ብላታለች። እስከ ህይወት የፈጻሜ ድረስ አበሬሽ ነው የምሆነው አታስቢ የሚል ሀሳብም ሰላም ለግሳለች ለሀና እህቷ። ሰላም ጤና ይስጥልኝ። የቻና ለቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።